ዋና ዋና ዜናዎች በሪዮ ኦሎምፒክ በ10000 ሜትር የሚሳተፉ አትሌቶችን ለመለየት በሄንግሎ ዛሬ የማጣሪያ ውድድር ይካሄዳል። አርጀንቲናዊ ሊዮኔል ሜሲ የመታሰቢያ ሐውልት ተሰራለት። ጤና ይስጥልኝ እንደምንላችኋል። ከኢቢሲ ወደ ስፖርት ዘገባዎች አልፈናል። ሰላማዊ ደጀነኝ አብራችን ቆዩ። በሪዮ ኦሎምፒክ በ10 ሺህ ሜትር የሚሳተፉ አትሌቶችን ለመለየት በሂንግሎ ዛሬ የማጣሪያ ውድድር ይካሄዳል። በብሔራዊ ቡድን ተመርጠው ልምምድ ሲያደርጉ የነበሩ አትሌቶች ውድድሩን ለማሸነፍ እንደተዘጋጁ ለኢቢሲ ገልጸዋል። ባለፈው ቅዳሜ አትሌት ኃይሌ ገብረሥላሴ በአዲስ አበባ ስቴዲየም በመገኘት ለአትሌቶቹ ልምዱን አካፍሏል። ተጨማሪ ዘገባ አለን፣ አብረን እንከታተል ኢትዮጵያም በሪዮ ኦሎምፒክ በመወከል በአስር ሺ ሜትር ለመሳተፍ በርካታ ኢትዮጵያውያን አትሌቶች ዛሬ በኔዘርላንድ ሄንግሎ የማጣሪያ ውድድራቸውን ያደርጋሉ። ጥሩነሽ ዲባባን ጨምሮ በብሔራዊ ቡድን የተያዙ አስራ ስምንት አትሌቶች ባለፈው እሁድ ማታው ወደ ኔዘርላንድ ያቀኑ ሲሆን አትሌት ቀነኒሳ በቀለ፣ አትሌት መሰለች መልካሙና ሌሎች በግልና በማናጀር በመሰልጠን ላይ የሚገኙ ኢትዮጵያውያን አትሌቶች በሄንግሎ ላይ የተሻለ ሰዓት ለማስመዝገብ ውድድራቸውን ያደርጋሉ በብሔራዊ ቡድን ተይዘው ለሰባት ሳምንታት በአሰልጣኝ ሁሴን ሸበው ስር ስልጠና ላይ የቆዩ አትሌቶች ልምምዳቸው መልካም እንደነበር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል ከአሰልጣኞቻችን ጋር ተስማምተን በጥሩ ሁኔታ ጥሩ ዝግጅት እያደረገን ነው ያው ዝግጅቴ ጥሩ ነው እስካሁን እየተዘጋጀው ያለሁት መጀመሪያ ኳሊፋይ ለማድረግ ነው ለማለፍ ነው ለሪዮ ኦሎምፒክ እሱ ላይ ካለፍኩኝ በኋላ ደግሞ ከዚህ የተለየ ዝግጅት አረጋለሁኝ። ያው እንደ ትሬኒንግ እግዚአብሔር ይመስገን ጥሩ ዝግጅት አድርጌያለሁ እና ያው ከእግዚአብሔር ጋር ደግሞ ውጤቱ ታየው ነው ና። በሁሉም በኩል ጓደኞችም ጥሩ ትሬኒንግ ነው ያደረጉት። እኔም ደግሞ በግሌ በሰራሁት ትሬኒንግ እጅግ በጣም ደስተኛ ነኝ እና ጥሩ ውጤት ከእግዚአብሔር ጋር እናመጣለን ብዬ ተስፋ አረጋለሁ። በብሔራዊ ቡድኑ የመጨረሻ ልምምድ ቀን ባሳለፍ ነው ቅዳሜ በአዲስ አበባ ስቴዲየም የተገኘው አትሌት ኃይለ ገብረሥላሴ ለተሳታፊ አትሌቶቹ ልምዱን አካፍሏል። እናንተ አሁን ለመሮጥ አሁን ስንቶቻችሁ ናችሁ? በኋላ ኮንትራት ነው። አስር አመት ሀያ አመት የበረታ ይሮጣል። አስራ አምስት አመት የበረታ አሁን ምን ነው ኮንትራት ስራህን በጣም ሰክሰስፉል አድርገህ ጨርሰ፣ ሜዳለ ስላለ ቅራቅንቦቶ ስላለ መኪና ገንዘብ አይደለም መቁጠር ያለብህ፣ ስለምታመጣው ሜዳሊያ አቁጣ፣ ቤት ውስጥ ስለምታስቀምጠው ዋንጫ ከውድድሩ በኋላ በርቀቱ በሪዮ ኦሎምፒክ ኢትዮጵያን የሚወክሉ አትሌቶችን በመለየት ለሚመለከተው ክፍል እንደሚያቀርብ ዋና ሱፐር ኢንተንደንት ሁሴን ሾቦ ገልጿል። የኢትዮ ኤሌክትሪክ ክለብ በየአመቱ ላለመውረድ የሚጫወተው በተለያዩ ችግሮች ምክንያት እንደሆነ ተጫዋቾች ተናገሩ። ለሚቀጥለው አመት ስህተታቸውን አርመው እንደሚዘጋጁም ጠቁመዋል። ዝርዝሩም አንድ ፍሮት አደስ አዘጋጅቶታል። በኢትዮጵያ ፕሪምየር ሊግ አንጋፋ ከሚባሉ ክለቦች አንዱ የኢትዮ ኤሌክትሪክ ቡድን ነው። ፕሪምየር ሊጉ በአዲስ አደረጃጀት አንድ ተብሎ ሲጀመር በ199 ዋንጫውንም በማንሳት ቀዳሚ ክለብ ያደርገዋል። በተለይ ወጣት ተጫዋቾችን በማፍራት ለሌሎች ክለቦች አርአያነት ያለው ተግባር ሲፈጽም የኖረ ክለብ ነው። ደረጃውን የጠበቀ የራሱ የመለማመጃ ሜዳ ባለቤትም ነው። በየአመቱ ከፍተኛ ገንዘብ በመመደብም በእግር ኳስ፣ አትሌቲክስ፣ ጠረጴዛ ቴኒስና ና ብስክሌት በመሳተፍ ሀገራዊ ግዴታውን እየተወጣ ይገኛል። ይሁንና ባለፉት ጥቂት አመታት በተለይ በእግር ኳስ ክለቡ እያስመዘገበ ያለው ውጤት የሚጠበቀውን አይደለም። አመቱ መጀመሪያ ላይ የዋንጫ ተፎካካሪ ለመሆን አልሞ በተከታታይ ከፕሪምየር ሊጉ ግርጌ ማጠናቀቅ ልማድ አድርጎታል። ከፕሪምየር ሊጉ ላለመውረድ ጫፍ እየደረሰም ይመለሳል። ትናንትናም ወሳኝ ጨዋታውን ከኢትዮጵያ ንግድ ባንክ ጋር አድርጎ አንድ ለዜሮ ማሸነፍ ከፕሪምየር ሊግ ከመሰናበት ለጥቂት ተርፏል። ለመሆኑ ክለቡ አቋሙ እንዳይሻሻል ምክንያት የሆነበት ምንድን ነው? ክለቡ ለአምስት ለስድስት ዓመታት ላለመውረድ እየተጫወትን ነው። ያንን ነገር ደግሞ ከላይ ከስር ጀምሮ ነው ችግሩ ያለው ክለባችን ላይ አሰራሩ ነው። ምንም ሌላ ጥያቄ የለውም። ያው ኢትዮ ኤሌክትሪክ ማለት ስንጀምር ፕሪሚየር ሊጉም በመጀመሪያ ግን በጥሩ ድል ነበር የጀመር ነው። ከጊዜ በኋላ ግን ብዙ ችግሮች ነበሩ ማለት በክለቡም ዙሪያ ከክለቡም ውጭ የነበሩ ችግሮች ማለት ነው። ያ ነገር አሁን አሁን ያለንበት ደረጃ ላይ እንደርስ አድርጎናል ብዬ ነው የማስበው። በኔ በኩል ክልልም ሆነ እዚህ ስንጫወት ብዙ የዳኝነት ችግር ነበር በዘንድሮ አመት ማለት ነው። እና ያው አንዳንድ ጊዜ ደግሞ ልጆች ይወጣሉ፣ በካር ወይ በጉዳት ይወጣሉ። ያ መውጣት መግባቱ ቲማች ላይ ትልቅ ተጽዕኖ ፈጥሮብን ነበር። ብዙ ጊዜ የዳኝነት በደሎች በእኛ ላይ ይፈጸማል። ይሄ ይሄ ፕሬስ ኮንፈረንስ ኦፊሻሊ የተሰጠበት ጉዳይ ነው በተደጋጋሚ ነው። በተደጋጋሚ ሜዳ ላይ ብዙ ጊዜ ውጤቶችን እናጣ ነበር። ስለዚህ ግልጽ ነው። ከዛ አንጻር ነው እንጂ መብራት ኃይል በዚህ ዓመት አቋሙ ከሌሎች ክለቦች ያን ያህል የወረደ ሆኖ አይደለም። ላለመውረድ የተጫወተ ነበረ። በዘንድሮ የውድድር ዘመን ከፕሪምየር ሊግ አለመሰናበቱ ለሚቀጥሉ አመት ብዙ የቤት ስራዎች እንደሚጠበቅበትም የቡድኑ አባላት ተናግሯል። ያው ቀጣዩን አመት እንግዲህ ያው ዘንድሮ በጊዜ ያለውን ችግራችንን ሁሉም ሰው ተነጋግሮ ለሚቀጥሉ አመት ጥሩ ተፎካካሪ ችግራችንን አቃለን ጥሩ ተፎካካሪ እንሆናለን የሚል እምነት አለን። ባለፈው አመትም ይሄ ችግር ነበረብን። ዘንድሮ ችግራችንን አውቀን መፍትሄ ለመስጠት ሰርተናል። ምንም እንኳ ችግሮቹ በአብዛኛው ባይቃለሉም በሚቀጥለው አመት በዚህ አቋም ሳይሆን ለዋንጫ ፉክክር እንጫወታለን። በተስፋ ቡድን ላይ እና በወጣቶች ላይ ጥሩ ትራዎች የተሰሩ ነው አሁን ና ከዛ ጋርም ቁልፍ የሆኑ ቦታዎች ላይ ያሉ ችግሮችን ደግሞ ለመድፈን እንደዚህ ማቹድ የሆኑ የበሰሉ ልጆችን ካገኘ ወደ ክለቡ ማምጣት የተሻለ ቡድን ለማድረግ ነው የምናስበው። ኢትዮ ኤሌክትሪክ በዘንድሮ የውድድ ዘመን ከ14 ክለቦች 12ተኛውን አጠናቋል። በዘንድሮ የኢትዮጵያ ፕሪምየር ሊግ ኢትዮጵያ ቡና ሁለተኛ ደረጃን ይዞ አጠናቀቀ። ያለ ደጋፊ ያደረጓቸው ጨዋታዎች ተጽዕኖ እንደነበራቸው የቡድኑ ዋናና ምክትል አምበሎች መሱድ መሐመድ እና ጋቶች ፓኖም ተናግረዋል። የወላይታ ድቻው አሰልጣኝ መሳይ ተፈሪ በበኩሉ በቀጣዩ የውድድር ዓመት የአጥቂ መስመራችንን አጠናክረን እንቀርባለን ብሏል። ስመኛው ይርዳው በፕሪምየር ሊጉ የመጨረሻ ሳምንት መራ ግብሮች ትላንት በአበበ ቢቄላ ዝግ ስቴዲየም ወላይታ ድቻን ያስተናገደው የኢትዮጵያ ቡና ሶስት ነጥብ አስመዝግቧል። ከጨዋታው በፊት የጣለው ዝናብ የሁለቱም ቡድኖች ፉክክር ከባድ አድርጎባቸው አምሽቷል። የመጀመሪያው 45 የኢትዮጵያ ቡና የማጥቃት የበላይነት፣ የወላይታ ድቻ ጥልቅ መከላከልና የመልሶ ማጥቃት እንቅስቃሴዎች የተስተዋሉበት ነበር። በኢትዮጵያ ቡና በኩል በርካታ የግብ አጋጣሚዎች ቢፈጠሩም ወደ ውጤት የተቀየረችው ጋቶች ፓኖም ከርቀት አክሩ የመታት ኳስ ነች። ረፍት መልስ ወላይታ ዲቻ ወደ ማጥቃት ያመዘነ ጨዋታን በማድረግ የግብ አጋጣሚዎችን ፈጥሯል። ተጨማሪ ግብ በሁለቱም በኩል ሳይመዘገብ ጨዋታው በቡና አንድ ለባዶ አሸናፊነት ተጠናቋል። በውጤቱ መሰረት ኢትዮጵያ ቡና ሻምፒዮኑን ቅዱስ ጊዮርጊስ ተከትሎ በ45 ነጥብ ሁለተኛው ሆኖ ማጠናቀቅ ሲችል የአዳማ ከተማ በሜዳው ነጥብ መጣለም ለደረጃ ለውጡ አስተዋጽኦ አድርጓል። ያው እንደ ቲም ነው የሰራ ነው። ያው በሁለተኛ ዙር አንደኛ ዙር ነጥብ ጥለን ነበር በሁለተኛ ዙር ደግሞ አለመሸነፋችን አሪፍ ነው። በማጠናቀቃችን ጎሉ የቲም ውጤት ነው። ያለ ደጋፊ መጫወት ምንም ጥያቄ የለውም። አስራ ሁለተኛ ተጫዋቾቻችን ናቸው በጣም የሚያበረታቱን፣ በጣም ነው የሚደግፉን። ከባድ ነው ቢሆንም እነሱ እንዳሉ አርገን አስበን በመጫወት ሁለት የዝግ ጨዋታዎች አሸንፈናል። ሁለተኛም መውጣታችንም ያው ለደጋፊዎቻችን መታሰቢያ መታሰቢያውን ይላለ። ወላይታ ድቻ በውድድር አመቱ በመከላከል ቢሳካለትም ግብ የማስቆጠር ችግር እንደነበረበት አሰልጣኙ ተናግሯል። ስንከላከል ጥሩ ነን፣ መከላከሉ ላይ በማጥቃቱ ላይ ግን ማረም ያለብን መጨመር ያለብን ነገር አለ። ያን በተለያየ መልኩ የቤት ስራችንን ወስደን ለቀጣይ አመት ጥሩ ተፎካካሪ ሲልም ከዛ በላይም ለመሄድ የሚቻለንን ሁሉ ሰርተን ጥሩ ነገር ለማሳየት እንዘጋጃለን ከእግዚአብሔር ጋር። የሁለት ሺ ስምንት አጠቃላይ የውድድር ሂደትን አስመልክቶ የሁለቱም ቡድን አባላት አስተያየታቸውን ሰጥተዋል። አጠቃላይ የኢትዮጵያ ፕሪሚየር ሊግ ያው ሀያ ስድስት ጨዋታ ነው፣ ግን አመት ሙሉ ይፈጅበታል። ስለዚህ መራ ግብር የሚወጣበት አካሄድ ያው ልክ አይደለም፣ መስተካከል ያለበት ነገር አለ። ምክንያቱም ረጅም ጊዜ ነው የሚቋረጠው። ምክንያቱም ወደ ሶስት ጊዜ ነው የምትዘጋጀው እና ይሰለቻል ያው ከመቆራረጡ ቢያንስ የቲም ስቲም ስፕሪትን ያበላሽባል። በጥሩ ሁኔታ ላይ እየሆንክ እያለ ኮንዲሽን ጥሩ ሆነ፣ ተከታታይ እያሸነፍክ እያለ በመሀል ሲቆረጥ፣ ከእንደገና ሌላ ዝግጅት ሲያስፈልግ፣ ከውድድሩ መንፈስ ትንሽ ራቅ ስትል ያ ተጽዕኖ አለው። ሁለተኛ ደግሞ የሜዳው እንትን ያው የፕሪምየር ሊጉ ዛሬ ደደቢት ከአድያ ውሳና፣ ቅዱስ ጊዮርጊስ ከሐዋሳ ከተማ በአዲስ አበባ ስቴዲየም በሚደረጉ ሁለት ጨዋታዎች ይጠናቀቃል። በመዝጊያ ፕሮግራሙ የዋንጫ የገንዘብ ሽልማትና የምስክር ወረቀት እንደሚሰጥ የኢትዮጵያ እግር ኳስ ፌዴሬሽን የጽህፈት ቤትና የህዝብ ግንኙነት ኃላፊው አቶ ወንድም ኩናላዩ በስልክ ገልጸውልናል። የገንዘብ ሽልማት መጠኑ ከባለፈው ዓመት ጋር ተመሳሳይ ሲሆን ለሻምፒዮኑ ቅዱስ ጊዮርጊስ 150 ሺህ ብር ሽልማት እንደሚበረከትለት ታውቋል። የኢትዮጵያ ክለቦች ጠረጴዛ ቴኒስ ሻምፒዮና ዛሬ በወጣቶችና ስፖርት አካዳሚ ተጀመረ። በሻምፒዮናው ስድስት ክለቦች ተሳታፊ ሆነዋል። ሰለሞን ገብረ እግዚአብሔር የኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ይህን ሻምፒዮና ሲያዘጋጅ ዘንድሮ ለሁለተኛ ጊዜ ነው። በሻምፒዮና ኦሮሚያ ፖሊስ፣ ሙገር ሲሚንቶ፣ የኢትዮጵያ ንግድ ባንክ፣ ኢትዮ ኤሌክትሪክ፣ ፌዴራል ፖሊስ፣ የኢትዮጵያ ወጣቶች ስፖርት አካዳሚ ተካትተዋል። በመክፈቻው ስነ ስርዓት የፌዴሬሽኑ ፕሬዚዳንት አቶ ተስፋዬ ብዛኔ ተካፋይ ቡድኖቹ ከውድድሩ ልምድ የሚለዋወጡበት እና ተተኪ ወጣት ተጫዋቾች መፍራት የሚችሉበት መድረክ እንደሚሆን ያላቸውን እምነት ገልጠዋል። በስፖርታዊ ጨዋነት ውድድሩ እንዲያካሂዱም ጥሪ አቅርበዋል። በመጀመሪያው ሻምፒዮና ባደልል የነበረው ኢትዮ ኤሌክትሪክ ዘንድሮ ድሉን እንደሚደግም የቀድሞ አንጋፋ ተጫዋችና የዛሬው አሰልጣኝ አቶ ተፈራ አንጀሎ ሲገልጡም የኢትዮጵያ ንግድ ባንክ ቡድን መሪ አቶ ፋ ሲለገሰ ደግሞ አምና ያጡትን ውጤት ዘንድሮ እንደሚያሳኩት ዝተዋል። ክለባችን ከፍተኛ እገዛ እያደረገልን ስለሆነ ውጤቱን ለመድገም ነው ያለን ጥረት። ክለቡም ከፍተኛ ድጋፍ አድርጎልን ብዙ ወጪዎችን አውጥቶ ዝግጅትን ያለ ነው። የበለጠ ውጤት ለማምጣት ከፍተኛ ዝግጅት አድርገን ያለ በአገር አቀፍ ደረጃም ሆነ በክልሎችና ከተማ አስተዳደሮች በሚደረጉት ተመሳሳይ ውድድሮች የክለቦች ቁጥር ማነስ ጫና መፍጠሩን በሰጡት አስተያየትም ገልጠዋል። ተጫዋች አልጠፋም፣ ተጫዋቾች አሉ፣ ወጣቶች አሉ። ስለዚህ እነዛን ለማበረታታት እንግዲህ ትልቁ ሚና መጫወት ያለበት ፌዴሬሽኑ ነው። ክለቦች እንዲሰፉ ቢያደርግና ውድድሩ ቶሎ ቶሎ ቢደረግ ይመረጣል የፌዴሬሽኑ ከፍተኛ ባለሙያ አቶ ታሪኩ እንዳለው በበኩላቸው ችግሩ ለመፍታት ፌዴሬሽኑ በጥረት ላይ እንደሚገኝ በሰጡት ምላሽ ገልጠዋል። በእኛ ፌዴሬሽን ብቻ በአመቱ ውስጥ ከሶስት ዙር በላይ በክለቦች ውድድር እናደርጋለን። የክለቦች ማነስ አሁን እንደ ኢትዮጵያ ስድስት ክለቦች አሉን። ደቡብ ክልል ላይ በባለፈው መላ ኢትዮጵያ ውድድር ባደረግንበት ጊዜ አንድ ክለብ አንዱ የወንድ አንድ ሴት አቋቁመ መጠናል። ቀጣይ አማራ ክልልና ትግራይ ክልል እንደዚህ አይነት ተመሳሳይ የሆነ ውድድር መድረኮችን በመፍጠር ቱር እያደረግን በየክልሎቹ አንዳንድ ክለቦችን አቋቁመን የሚቀጥለው አመት ከቻል ካልቻል ከሚቀጥለው አመት በኋላ የኢትዮጵያ ጠረጴዛ ቴኒስ ፕሪምየር ሊግ ምን ጀምር ይሆናል። ሁለተኛው የኢትዮጵያ ክለቦች ጠረጴዛ ቴኒስ ሻምፒዮና በመጪው ሳምንት ማክሰኞ እንደሚጠናቀቅ ፌዴሬሽኑ አስታውቋል። ተመልካቾቻችን ለቀን ሰባት ሰዓት የነበሩን የስፖርት ዘገባዎች ተጠናቀቁ። ሰላማዊ ደጀነኝ መልካም ቀን ይሁንላችሁ።